ትግራይ ላይ ታሪክ ተሰራ። ማንም ያልጠበቀው ክስተት በመድሀኒአለም ቀን ወጣቱ ሆ ብሎ ወጣ። ሰላም ሰላም ውዲያ ዩቲብ ተመልካቾቼ ዛሬም ደግሞ በዩቲብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይህ መረጃ ይህ ቪዲዮ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ የሚጀምሩት በሉል እግዚአብሔር ስም እንጠይቃለን፣ እናሳስባለን። ወቅታዊን አዳዲስ መረጃ ስለ ቅድስት ቤተክርስቲያናችን ዛሬ የሚዘንላችሁ መተላልማት ነው። እስከ መጨረሻው ድረስ እንደተከታተሉን ጋበዝን። ወደ መጀመሪያው ቪዲዮ እንለፍ። ዛሬ ቸሩ መድሀኒአለም እንኳን አደረሳችሁ። በስደቱ ሆናችሁ ለምትሰቃዩ ቸሩ መድሀኒአለም የልቦናችሁን መሻት ይሙላላችሁ። በህመም ለምትሰቃዩ በእስር ለምትሰቃዩ ቸሩ መድሀኒአለም ይጎብኛችሁ። ወዳችኋለሁ። ቪዲዮን እንደተመለከታችሁ ነው እንግዲህ እንደሌላው ቀን አባቶች ወይም እናቶች አይደሉም የመረቀን፣ እንግዲህ ወጣት ልጅ ነው የመረቀን እና ሁላችንም ቤት እንግዲህ ይሄ ምርቃት ይግባ ለማለት ፈልጋለሁ። አሜን ያሉ ሰዎች በድጋሚ ይሁንላቸው ይደረግላቸው። ቪዲዮአችንን በምርቃቱ ላይ እንደምንጀምረው ጀምረናል። አሜን አሜን አሜን እያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች ይሁንላችሁ ይደረግላቸው። ወደ ቀጣይ ቪዲዮ ሲያልፍ እንግዲህ መድሀኒዐለም በመላው ዓለም ላይ በጣም በጣም በእጅጉ በቃ ደስ በሚል ሁኔታ ተከብሮ ውሏል። ወጣቱ ሆ ብሎ ወጥቶ እንግዲህ ቤተክርስቲያኑን ሲያስደፍር ሆ ብሎ ወጥቶ እንግዲህ በተለያዩ ቦታዎች አክብሯል። የሀዋሳ ወጣቶች እየዘመሩ እያመሰገኑ ነበር። የመቀሌ ወጣቶች እያመሰገኑ ነበር። አዲስ አበባ ላይ እንደዚህ በድምቀት ተከብሯል። መድሀኒዐለም ባለበት ቦታ ሁላ መድሀኒዐለም በደመቀ ሁኔታ ተከብሯል። ደስ የሚል ነበር። የዓመት በዓል ድባብ ነበሩና በጣም ደስ የሚል ቆይታ አድርገናል ማለት ነው። እስቲ ወደ ቀጣዩ ቪዲዮ ስናልፍ እንግዲህ የፈለገ ልደት ነበር ትናንትና። በጣም የምንወዳቸው የምናከብራቸው እና ኬም ሁሉም የተገኙበት ነበረ ዝግጅቱ፣ እየዘመሩ እንደዚሁም ደግሞ የፈለገ አባት እየመረቋቸው እያስተማራቸው ነበር። እና እሷን ቪዲዮ ሲወስደን ወንድሜ መልካም ልደት ለማለት ፈልጋለሁ። በዚህ አጋጣሚ እናንተ መልካም ልደት በሉት። እስቲ ወደ ቪዲዮ

እንግዲህ ቪዲዮ እንደተመለከታችሁት እንዳያችሁት ነበር በጣም ደስ የሚል ቆይታ ነበራቸው። እየዘመሩ እያመሰገኑ ነው። እንግዲህ ለአገልግሎት ዘመናቸውን አምላክ ወላዴት አምላክ ተባርክላቸው ለማለት እፈልጋለሁ። እንግዲህ መመራችን ዲያቆን ፈለገንም እንግዲህ እግዚአብሔር አምላክ ይጠብቀው በቤቱ ያጽናው ለማለት ፈልጋለሁ። እንግዲህ ወደ ቀጣዩ መረጃ ስናልፍ መቀሌ ላይ የትም የሌለ ነገር ታሪክ ተሰርቷል። ወጣቱ ሆ ብሎ ወጥቶ እንግዲህ በአንድ ነጥ ቲሸርት አሰርቶ ሲያከብር ነበርና በጣም ደስ የሚል ድባብ ነበሩና ቪዲዮ እንመልከቶና የምሰጥበት ሀሳብ ይኖረናል። እስቲ ወደ ቪዲዮ

እየተመለከታች ነው በመቀሌ ላይ ደስ የሚል ነገር እየተመለከት እንገኛለን። ወጣቱ ሆ ብሎ ባደባባይ እንግዲህ የመድኃኒዓለምን ክብረ በዓል እያከበረ ይገኛል። እንግዲህ ከስሜታይነት ደሞ ወጣ ብለን ደግሞ በተሻለ መልኩ ብናከብሮ ባይነኝ ደስ ይለኛል። እየዘመርን እያሸበሸብን በቤቱ በብተን ብናመሰግነው ደስ ይላል። ምክንያቱም በዓሉን ለባለቤቱን እየረሳን እንገኛለን ብዬ አስባለሁ። በጣም ደስ የሚል ነገር ነው። ግን ዝማሬ መላእክትን ያሰማለን። ዝማሬያችሁን፣ ምስጋናችሁን፣ አገልግሎታችሁን ይቀበልላችሁ ለማለት ትፈልጋለሁ ወደ ቀጠየው ቪዲዮ ሰልፍ እንግዲህ አዲስ አበባ ላይም ጨምሮ የተለያዩ አካባቢዎች ላይ እንግዲህ የመድሀኒዓለም ክብረ በዓል በደመቀ ሁኔታ ተከብሯል ማለት ነው። እስቲ በርከት ያሉ ቪዲዮዎች አሉ፣ እነሱን ቪዲዮዎች እንመልከት። ወጣቱ አሁንም ሱሱን፣ ጫቱን፣ ሲጋራውን ጥሎ ወደ ቤቱ እየተመለሰ ይገኛል። ዝማሬ እያዘመረ ይገኛል። ዘፈን መስፈንትቶ እንግዲህ ዝማሬ በዝማሬ እያመሰገነ እያሸበሸበ እያጨበጨበ ይገኛልና

ቪዲዮ እንደተመለከታችሁ ነው ዝማሬ መላእክትን ያሰማልን። እንግዲህ በወጣትነታችን ጊዜ እግዚአብሔርን ማሰብ ትልቅ ነገር ነውና እነዚህ ወጣቶች እግዚአብሔርን እያመሰገኑ እየዘመሩ እያሸበሸቡ በቤቱ ተሰብስቦ ይገኛልና እግዚአብሔር አምላክ ምስጋናቸውን ይቀበልላቸው ለማለት ፈልጋለሁ። አረብ ሀገር ላይ ያላችሁ ሰዎች፣ ወንድሞች እንግዲህ ሰው ቤት እየሰራችሁ የምትገኙ እንግዲህ ባታከብሩት እንኳን በዓሉን እነዚህ በደመቀ ሁኔታ እየተመለከታችሁ ትገኛላችሁና ሰብስክራይብ ያደረጋችሁ በድጋሚ ሰብስክራይብ እያደረጋችሁ የድንታን እየጻራችሁ አበረታቱን። በቀጣይ ወቅታዊን አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩልን። እወዳችኋለሁ።